ሰላም ሰላም! እንዴት ናችሁ? የህግ ቤተሰብ ተከታታዮቻችን በሙሉ ሰላም ለእናንተ ይሁን እያልን ዛሬ ያስተምራል ብለን ወደ አሰብ ነው አንድ እንግዳና አዲስ የሆነ ጉዳይ አጠናክረን ወደ እናንተ ይዘን ቀርበናልና ስለሆነ ስለሆነም በጥሞና እንድትከታተሉን ስንል ከወዲሁ እንጋብዛለን ማለት ነው። እንግዲህ ዛሬ ስለ እናንተ አጠናክረን ይዘን የቀረብነው ጉዳይ በወንዶች ላይ የሚፈጸም የሴቶች አስገድደው መድፈር ወንጀልን በተመለከተ ከፌሬ የወንጀል ሕግ ላይ በዝርዝር የተደነገገ ጉዳይ ስለሆነ ጉዳዩም አዲስ ባይሆንም ያው ብዙ ጊዜ ያልተለመደ እና ማህበረሰብም ደግሞ ግንዛቤ ያለው ብዙ ጊዜ ሴቶች ላይ በወንዶች የሚደርስ ጥቃት ወይ ደግሞ አስገድደው መድፈር ላይ እንጂ ብዙም በወንዶች ላይ በሴት በኩል የሚደርስ አስገድዶ መድፈር ወንጀልን በተመለከተ ማህበረሰቡ ግንዛቤ ያለው አይመስለንም። ስለሆነም ይህን በግምት ውስጥ በማስገባት እችን አጅር አጭር ቪዲዮ ስለ እናንተ አዘጋጅተናል ማለት ነው። እንግዲህ በወንዶች ላይ የሚፈጸም የሴቶች አስገድዶ መድፈር ወንጀልን በተመለከተ እንግዲህ የፍሬ ወንጀል ሕግ አንቀጽ 621 626 ንዑስ አንቀጽ 2 እንዲሁም 627 ንዑስ አንቀጽ ሁለት ስር የተደነገጉ የሕግ ድንጋጌዎችን በተመለከተ ባጭሩ ብሪፍ በሆነ መንገድ ልናስቀምጥ ወደናል ማለት ነው። እንግዲህ በፌሬ የወንጀል ሕግ ብዙ ወንጀሎች ደረጃ በደረጃ እየተቀመጡ ድርጊቶች ቢኖሩም፣ ይሁን እንጂ ግን እነዚህን የወንጀል ድርጊቶችን አይነቶችን በተመለከተ ለማህበረሰቡ ግንዛቤ በተገቢው መንገድ ያልደረሰው መሆኑን፣ የትኛው ድርጊት ከየትኛው የወንጀል አይነት ምን ሊያስቀጣ እንደሚችል፣ የወንጀሉ ክብደትና ቅለትን በተመለከተም ብዙ ጊዜ ማህበረሰቡ ለመለየትና ለማወቅ ሲቸገር እንገነዘባለን ማለት ነው። እንግዲህ ማህበረሰቡ ወንጀልን ማወቁ ራሱን እንዲጠብቅ ወንጀልን እንዲከላከል ከማገዙም በላይ ማህበረሰቡ በፍትህ ስርዓቱ ማጎልበት ረገድ ጉልህ የሆነ ሚና ይኖረዋል ብለን እናምናለን። ከዚህም አንጻር እንግዲህ ለዚህ ቪዲዮ እንደመነሻ እንግዲህ ያነሳ ነው ጉዳይ ከላይ ለማንሳት እንደሞከር ነው የሴት ልጅ አስገድዶ መድፈር ወንጀል ወይ ደግሞ የሴት ልጅ ወንድን አስገድዶ መድፈር ወንጀል በማህበረሰቡ ንቃ ደረጃ ያለው የህግ ግንዛቤ አነስተኛ በመሆኑ ሴት ልጅ ወንድን አስገድዳ መድፈር እና ተያያዥ ወንጀሎችን በተመለከተ ለማህበረሰቡ ለማድረስ አስፈላጊ ሆኖ ስለተገኘ ነው ማለት ነው። ስለሆነም ህግ አለማወቅም ደግሞ ከተጠያቂነት ስለማያድን ከወዲሁ እንደ ግንዛቤ እንዲሆናችሁ በማሰብ እችን አጭር ቪዲዮ አዘጋጅተናል ማለት ነው። እንግዲህ የአስገድዶ መድፈር ወንጀልን በተመለከተ እንግዲህ ሰዎች በሴትም ፆታም ይሁን የወንድ ፆታ ባላቸው ግለሰቦች እንግዲህ ከግብረ ስጋ ግንኙነትና ከግብረ ንጽህና ከክብረ ንጽህና በደል ጋር በተያዘ ወንጀሎች ይፈጸሙባቸዋል። እነዚህ ወንጀሎችም እንግዲህ ከሴቷ ወይም ከወንዱ ፍላጎት እጪ በሆነ መንገድ ሲሆን ህፃናት ላይ ደግሞ የሚፈጸሙ ማለትም ለምሳሌ ከ18 ዓመት በታች ልጆች ላይ ከተፈጸመ ደግሞ ፍላጎትን ከግምት ሳያስገባ እንደ ወንጀል ይቆጠራል ማለት ነው። ምክንያቱም አንድ ከእድሜው 18 ዓመት በታች የሆነ ሰው በኢትዮጵያ ሕግ እንደ ማይነር ስለሚቆጠር ይህም ደግሞ ፍላጎቱን በነፃ ፈቃድ ይሰጣል ተብሎም ስለማይገመት ፍላጎትን በግምት ውስጥ ምንም እንኳን ፈልገው እንኳን ቢያደርጉ ይህ ፍላጎታቸው ከግምት ውስጥ ሳይገባ ወንጀል እንደተፈጸመ ይታሰባል ማለት ነው። በዚህ እንግዲህ በዚህ አጭር ቪዲዮ እንዴት በሴት በኩል በወንዶች ላይ ያስገደው መድፈር እና የግብረ ሥጋ ግንኙነት በደሎች ወንጀል እንዴት እንደሆኑ ህጉ እንደ ህጉ እንዴት እንዳስቀመጠው? ያው ዘርዘር ባለ መልኩ ለማስቀመጥ እንሞክራለን ማለት ነው። እንግዲህ ከዛ በፊት የፆታ አገላለጽን በተመለከተ እንግዲህ በፌሬ የወንጀል ህግ ርዕስ አራት ምዕራፍ አንድ ስር እንግዲህ የመልካም ጠባይ ተቃራኒ ያስገድዶ መድፈር ወንጀሎችን በተመለከተ ፆታውን ሲለየው የመድፈር ወንጀል የፈጸመውን አንቺ ወይም አንተ በማለት የሚገልጽ ሲሆን በተጨማሪም ሴት ወንድ እያለ የሚጠራበት አግባብም አለ ማለት ነው። እንግዲህ ይህ እንዳለ ሆኖ በሴት ልጅ ወይም በሴት ልጅ ወንድ ልጅ ላይ የሚፈጸም አስገድዶ መድፈር ወንጀልን በተመለከተ እንግዲህ ሴት ልጅ ወንድ ልጅን አስገድዳ ከደፈረች እስከ አምስት ዓመት ጽኑ እስራት እንደምትቀጣ የፌሪ ወንጀል ህግ አንቀጽ 621 ላይ በግልጽ ተደንግጎና ተመላክቶ ይገኛል። ይህ ድንጋጌ የሚገልጸው ወንድ ልጅ ዕድሜው ከ ስምንት ዓመት በላይ ለሆነው ሲሆን በዚህ ሁኔታ አስገድዳ ከፍቃድ ውጭ የግብረ ስጋ ግንኙነት እንዲፈጸም ያደረገች እንደሆነ ያው እስከ አምስት ዓመት ጽኑ ስርዓት የሚያስቀጣ የወንጀል ድርጊት ነው ማለት ነው። ሌላው ደግሞ እንግዲህ ሴት ልጅ ዕድሜው ከ13 ዓመት ያልደረሰን ወንድ ልጅ ጋር የግብረ ስጋ ግንኙነት በደል ስትፈጽም እንግዲህ በፌሪ የወንጀል ህግ አንቀጽ 626 ንዑስ አንቀጽ ሁለት ስር እንደተገለጸው በዚህ ጊዜ ሴት ልጅ እድሜው ከ13 ዓመት በታች የሆነውን ማንኛውንም ዘዴ በመጠቀም ከራሷ ጋር የግብረ ስጋ ግንኙነት እንዲፈጽም ወይ ደግሞ ይህን ተግባር የመሰለ ነገር የፈጸመች እንደሆነ እስከ አስራ አምስት ዓመት ጽኑ እስራት የሚያስቀጣ የወንጀል ድርጊት መሆኑ ሊታወቅ ይገባል ማለት ነው። ሴት ልጅ እንግዲህ ሌላኛው ደግሞ ሴት ልጅ ከ13 ዓመት እስከ 18 ዓመት በታች የሆነውን ማለትም ከ13 ዓመት እስከ 17 ዓመት መካከል ያለውን 17ንም ጨምሮ ማለት ነው የሆነውን ወንድ ልጅ የደፈረች እንደሆነ እንግዲህ ይህም ደግሞ ሌላ የግድ ድንጋጌ ተቀምጦለታል 627 ስ 2 ስር እንግዲህ እንደተመላከተው አንዲት ሴት ልጅ በ13 ዓመት እድሜ በሆነውና በ18 እድሜ መካከል ያለውን ወንድ ልጅ ማንኛውንም ዘዴ በመጠቀም የግብረ ስጋ ግንኙነት ወይ ደግሞ ይህን መሰል ነገር የፈጸመች እንደሆነ እስከ ሰባት ዓመት ጽኑ እስራት ልትቀጣ እንደምትችል ሕጉ በግልጽ ደንግጎ ይገኛል ማለት ነው ስለዚህ የዚህ ቪዲዮ አላማ እንግዲህ በሴት ልጅ የሚፈጸሙ ከግብረ ስጋ ግንኙነት ከክብረ ንጽህና በደል ጋር በተያዘ ወንጀሎችን ማህበረሰቡ አውቆት ወላጆች፣ ትምህርት ቤቶች፣ በተለይም አዳሪ ትምህርት ቤቶች፣ ሌሎችንም አካላት ልጆችንም ሆነ ልጆች ሌሎች ሰዎች ለዚህ ወንጀል ተጋላጭ እንዳይሆኑ እንዲሁም ይህን የወንጀል ተግባር እንዳለ አውቆ ራስንና ማህበረሰብን ለመጠበቅ ለማስቻል በማሰብ እንግዲህ እቺን አጭር ቪዲዮ ለእናንተ አዘጋጅተናል ማለት ነው። ስለሆነ በግንዛቤ ውስጥ እንዲገባ እያልን የዛሬው መራ ግብራችን ይህንን ይመስላል። ስለሰማችሁን እናመሰግናለን። ከኛ ጋር ይቆዩ እንላለን።